ወንድ ልጅ ችላ በማለት የራስሽ ማድረግ የምትችባቸው ዘዴዎችን ዛሬ ላይ እኔ ነግርሻለሁ። አዎ እነዚህን ነገሮች የምታደርጊ ከሆነ ቀሪ ዘመኑ በሙሉ ሲያፈቅርሽ ይኖራል። ሰላም ጤና ይስጠልን አድማጭ ተመልካቾቻችን፣ በያላችሁበት የምድር ዳርቻ ሰላማችሁ ብዘት ይትረፍረፍ ይበለልን። ዛሬ ከኔ ጋራ ችላ የሚልሽን ወንድ አንቺን ችላ በማለት ወደ ራስሽ ማምጣት የምትችበትን ዘዴዎች እነግርሻለሁ። ታዲያ ለቻናሉ አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። የኔ ተወዳጆች ማለት ነው። እንግዲህ እህቴ ሆይ ምናልባች ምናልባች እነዚህን ነገሮች ማድረግ አለብኝ ብለሽ የምታስቢ ከሆነ ከእኔ ጋር አብረሽ ቆይ ታድርጊ። እስከ ቪዲዮ መጨረሻ ድረስ አብረሽ ከቆይሽ ታተርፊበታለሽ። ይህ የምነግርሽን ነገር ደግሞ ስትተገብሪው ለውጥ ታመጫለሽ። አብረሽ ቆይ። አንደኛ አንቺ ከሴቶች ለየት ያለሽ መሆንሽን ማሳየት አለብሽ። ምክንያቱም አንቺ ከሁሉም የተለየሽ መሆንሽን ሲያይ እሱ አንቺ አሳዳጅ ሳትሆኝ እሱ አሳዳጅ ይሆንና መጨረሻ ላይ እየተከተለሽ አንቺን በመፈለግ ሲባዝን ታይዋለሽ። ታዲያ ይህንን ጊዜ አንቺ ምን ማድረግ አለብሽ መሰለሽ? ጎራ ቀብረር በማለት ዋጋሽን እንዲያቅ ታደርገዋለሽ። ምክንያቱም አንዳንድ ጊዜ ወንድ ልጅ አብዝተሽ ስትከተዩና አብዝተሽ ስትፈልጊው ለአንቺ ግድ አይሰጠውም ነገር ግን ግድ እንዲሰጠው ከፈለግሽ አንቺ ከሌሎች ሴት ለየት ያልሽ መሆንሽን ልታሳዩ ግድ ይላል። ይህኔ እሱ ራሱ እየከነፈ አንቺን መፈለጉ ይቀጥላል። ሁለተኛና ሌላኛው የምነግርሽ ነገር ቢኖር በደንብ እንድታዳምጭኝ ይፈልጋሉ። ሁለተኛው ብዙ ስትናገሪ፣ ጆሮ ስጭው። እሱ ብዙ ጊዜ በሚናገር ሰዓት አንቺ ጆሮሽን ስጭው። ብዙ ሲያወራ አንቺ ዝም ስቴው። እሱ ትልቅ የፍቅር ቦታ ለአንቺ ይኖረዋል። ምክንያቱም ወንዶች በብዛት የሚፈልጉት የተረጋጋች ሴትን ነው። የተረጋጋችንና ጆሮ የምትሰጠውን ሰከን ያለችን ሴት እነሱ በልባቸው ውስጥ ያነግሷታል፣ ዘውድም ይደፉላታል። ነገር ግን ቀልቃላ እና ሁሉ ጊዜ እኔን ስማኝ እኔን አዳምጠኝ ጆሮ ሳይሆን ምላስሽን የምትሰጩው ከሆነ እሱ ከአንቺ እየራቀና የሸሸ እንጂ ከአንቺ ጋር የመኖር ፍላጎቱ ጨርሶ የጠፋ ይሆናል። እንደውም እፍ አንቺስ ምን አይነት ሴት ነሽ ከአንቺ ጋር ከመሆን እዚህ ምድር ላይ አለመኖር ይሻላል ብሎ እንዲመረርሽና እንዲሰልችሽ እንዲሰለችሽ ታደርገዋለሽ ታዲያ ይሄ እንዳይሆን አንቺ ጆሮ መስጠትን ልመጂ ምላስሽን ብቻ ሁልጊዜ ተናጋሪ ልሁን ሁልጊዜ እኔን አዳምጠኝ ሳይሆን አንዳንድ ጊዜ ዝም ብለሽ የሚናገርሽን ቃሎች እየሰማሽ ተግባራዊ አድርጊያቸው የሚጠቅሙሽ ከሆኑ ተቀበያቸው የማይጠቅሙሽ ከሆኑ ደግሞ ግዴታ እሱ ያለሽን ሁሉ ሁኝለት ማለት አይደለም። አየሽ እህቴ፣ ብዙ ጊዜ እሱ ያለሽን ስትሆኝለት ክብር የሌላት ሴትና ዋጋዋን የማታቅ ሴት ትሆኛለሽ። ግን ይህን ስልሽ አንዳንድ ጊዜ መናገር በሌለብሽ ቦታ ላይ መናገር የለብሽም። በዝምታ ውስጥም መጠበቅ መልመድ አለብሽ። እሱ ሲናገር አንቺ ዝም ማለት የሚጠቅሙሽን ነገር ወደ ራስሽ እየወሰድሽ የማይጠቅሙሽን ነገሮች እየተውሽ ማለት ነው። ይህን የተወዳጆች ላይክ እያደረጋችሁ ሶስተኛው ምን እግርሽ ነገር ቢኖር ማለት ነው በራስሽ የምትተማመኝ ሴት ሁኝ። ነገሮችን ሁሉ እሱ እንዲወስንልሽ፣ የልብሽን በር ሙሉ በሙሉ መክፈት እንደፈለገ እንዲያደርግ አታድርጊው። በራስሽ የምትወስኔ ጠንካራ ሴት ሁሉ ጊዜ የሚሆን የአንቺን በር አንኳክቶ የሚገባ አድርጊው። ለምሳሌ አንድ በር እንበልና ሁሌ ክፍት ከሆነ ማንም ቢሆን በውጫየው እየገባ እየወጣ ታይዋለሽ። ስለዚህ የአንቺ የልብ በርም ደግሞ የተዘጋ መሆን አለበት። አንኳኩቶ ፍቃድ ጠይቆ የሚገባ በራሷ የምትተማመን ጀግና ሴት። እንደዛ አይነት ሴት ከሆንሽ አሳዶ ነው ይመጣል። ስለዚህ አንቺ በራሷ የምትተማመኝ ጀግና ጠንካራ ሴት ከሆንሽ ማለት ነው ይመጣል ነቶ፣ ደጅ ጠንቶ የኔ ያለም ብሎ የራሱ ሊያደርግሽ ይፈልጋል። ብዙ ጊዜ ምን አለ መሰላችሁ፣ አንዳንድ ጊዜ ሴት ልጅ ክብሯን ወይም ደግሞ መከበሯን የምታጎድለው እራሷ በራሷ ነው። እንዴት ካላችሁኝ፣ ምክንያቱም እራሷ ሁሉ ጊዜ ተከታይ ትሆናለች። አዎ፣ የምትወደውን የምታፈቅረውን ሰው መጠበቅ አትወድም። ጠይቃ ወዲያውኑ ምላሽ እንዲሰጣት ወዲሆኑ የራሷ እንዲሆን ትፈልጋለች። እነሱ ደግሞ እንደዛ አይነት አይደሉም። ችላ መባልን ፈልጎ ማግኘትም። በቃ አሳደው ማግኘት ነው የሚፈልጉት። አንቺ በቀላሉ የምትገኝ ዝም ብሎ ሲያልፍ ሲያገድ የሚዘግንሽ አይነት እንደዛ አይነት ከሆንሽ ለሱ ግድ አይሰጠው። ግድ እንዲሰጠው ከፈለግሽ አንቺ ውድ እንደሆንሽ ማሳየት አለብሽ። ጠብረር ያለች ሴት። ይህን ስልሽ ሁልጊዜም ቢሆን እየተነሳሽ መኮፈስ ምናምን አይደለም። አለ፣ ጊዜዎች አሉት ቦታዎች አሉት። የምትኮፈሽበት ና ችላ የምትይበት ወቅት አለ። ለምሳሌ በየደቂቃው በየሰከንዱ እንዲሁ ምናልባት ስልክ ሊደውልልሽ ና አንቺን ሊያወራሽ ይፈልግ ይችላል። አንቺ ግን በዛ ታይም ላይ ሁሉ ጊዜ አለው ብለሽ ሳይሆን መገኘት ያለብሽ አይ ስራ ላይ ነበርኩኝ፣ አሁን ላይ አይመቸኝም ማለትን መልመድ አለብሽ። ለፍቅርም ምን አይነት ጊዜ መስጠት አለባችሁ? ወሰላችሁ ሀያ አራት ሰዓት እናንተም በሚያወራ ሰዓት እየተሰላቸ እየተሰላቸ ይመጣል። ፍቅር ደግሞ ምንን ይፈልጋል? መጠባበቅን ይፈልጋል። እስኪ ሰለቸው ድረስ አንድ የሆነ ምግብ እንኳን አቅርባችሁ ወይ ላትፈልጋችሁ ያንን ምግብ በጣም እስኪ ብቃኝ ብላችሁ መተው እስኪያቅታችሁ ድረስ ሰው እያስገደዳችሁ ብትበሉ ስልችት ይለችውና ነገ ድጋሚ ቀርቡ እንድትበላ እንድትበሉ አትፈልጉም። ስለዚህ ወንዶችም እንደዛ ነው። እነሱ ስልችት እስኪላቸው ጆሮቸው እስኪላጥ ድረስ የምታወሯቸው በቃ ፈልጋችኋቸው ሀያ አራት ሰዓት የት ነህ የት ገባ ምንድን ነው እያላችሁ የምታሳድዷቸው ከሆነ እውነት ነው ምላችሁ፣ ያለምንም ጥርጥር ከእናንተ ዕለት ዕለት እየራቁ ሌላ የሚያሳድዷት ነው የሚፈልጉ። በቃ እነሱ በተፈጥሯቸው ማሳደድን ነው የሚወዱት። የሚያሳድዳቸውን ሰው በፍጹም ከነሱ ጋር እንዲኖር አይፈቅዱለትም። ስለዚህ አንቺ ችላ ማለት መልመድ አለብሽ፣ አንቺ ተፈላጊ መሆን አለብሽ። ሁሉ ጊዜም ቢሆን ፈልጎ የሚያገኘሽ ሲደውል በየሰከንዱ አለው ብለሽ የምትገኝ አትሁኝ ለምሳሌ ቴክስቶች እንኳን ጽፎልሽ ብታዩ እንኳን ብታዩ እንኳን ጠብቂው። ጧት ጽፎልሽ ከሆነ ከሰዓት ብትመልሽለት ነገም ብትመልሽለት ምንም ችግር የለውም። ዕለት ዕለት አዲስ እየሆነበት የአንቺ ፍቅር አንቺን የመፈለገው አዋዜ ዕለት ዕለት እየጨመረ ይመጣልና፣ በቃ አንቺ የስራ እንጂ እንደዚህ ባሉ ባልታ ሁሉ ጊዜ ማትገኝ አይነት ሴት ትሆኛለሽ። ስለዚህ ይሄንን ካየ ደግሞ እሱ የሚፈልግ ወንድ ልጅ ማለት ነው። ልንገራችሁ ለጊዜው ምናልባች ምናልባት ሁልጊዜ ፍቅር ትሰጠውን የኔ አለም እያለች ሁልጊዜ በየሰከንዱ የምታናግረው ምናምን በቃላት የመደለል ነገር። ሴት ልጅ ደግሞ በቃላት ትሸንፋለች። እነሱ ደግሞ በተግባር ነው የሚሸነፉት። እኛ ሴቶች ደግሞ በተፈጥሮ የተሰጠን ነገር አለ። በቃላት ነው የምንሸንፈው። አለሜ፣ የኔ ፍቅር፣ የኔ እናት እያለ ሲሸነግለን ወዲያውኑ ነው የምንሸነፈው። እነሱ ደግሞ ተግባራዊ ነገር ነው የሚፈልጉት። ስትተገብሩ ማየት ነው የሚፈልጉት። ዓለም የኔ ፍቅር፣ የኔ አባት እያልሽ ያልሽውን ነገር ተግብረሽ እንድታሳዩ ነው የሚፈልገው። ተግብረሽ በተግባራዊ ሁኔታ እንድታደርጊ ነው የሚፈልገው። ስለዚህ አንቺ ዝም ብለሽ እነዛ የፍቅር ቃሎች ስለተች ጎደጎዱ እነዛ የፍቅር ቃሎች በየሰዓቱ በየሰከንዱ ስለተወረወሩልሽ ያንቺ ሆኗል ማለት አይደለም፣ ወይም ደግሞ ከአንቺ ጋር ይዘልቃል ማለት አይደለም ውድነትሽን ካላሳየሽው እሱ ተግባር ነው የሚፈልገው። አንቺ ደግሞ በወሬ ደረጃ እያመንሽው የኔ ዓለም የኔ ፍቅር የኔ እናት ስላለሽ በቃ ያንቺ የሆነ መስሎ ስለሚታይሽ ሁሉ ጊዜ ከእሱ ጋራ በፍቅር አለም ስን ክንፍ እያልሽለት ነው አይደለም። ነገር ግን እሱ ደግሞ እንደዛ አይነት አይደለም የሚፈልገው። አላማ ያላት እቅድ ያላት ለወደፊት ጠንካራ የሆነች ከእሱ ጋር አብራ ብትቀጥል ወደ ከፍታ ማማ የምታወጣውን ሴት ይፈልጋል። በቃ ቁጥብ የሆነች ርካሽ ያልሆነች ሴት እንደዛ አይነት ሴት ነው የሚፈልገው። የሚያሳድዳትን ሴት ነው የሚፈልገው። በቃ ቅድም እንደነገርኳችሁ ነው፣ በተፈጥሯቸው እነሱ ማሳደድን በጣም ይወዳሉ። ስለዚህ አንቺ ችላ ማለትን መልመድ አለብሽ። ሁሉ ጊዜ መገኘትን ሳይሆን አንዳንድ ጊዜ ተፈልገሽ መጣጣትንም። ይህንንም ለመተግበር ግድ ይልሻል ማለት ነው። በሌላ በቀጣይ ት ሆ እስክንገናኝ ባላችሁበት የምድር ዳርቻ ሰላማችሁን ብዘት ትረፍረፍ ይበልልን። ስሪልን በዚህ መልኩ ብላችሁ የምትሉኝ ነገር ካለ ኮሜንት ላይ አስቀምጡልኝ። እኔም ለእናንተ ያለኝን አካፍላችኋለሁ።